ሰላም አሌይኩም ወረህመቱላህ፣ እንዴት ናችሁ? ዛሬ ማሳያችሁ የሀለዋ አሰራርን ነው። እሱን ለመስራት የተጠቀምኩት ስኳር፣ ውሃ እና ሎሚ ነው። እንዳስፈላጊነቱ ትንሽ ከሆነ ምስ ምትፈልጉት ትንሽ ማረግ ትችላላችሁ። ብዙ ከሆነ ደግሞ የምትፈልጉት እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። አንዴ ሰርታችሁ ለብዙ ጊዜ መጠቀም ትችላላችሁ። በፕላስቲክ ነገር አስቀምጣችሁት ለረጅም ጊዜ መጠቀም ትችላላችሁ ማለት ነው። ይህን ሱካሩን እና ውሃውን ሎሚውን እንዴት እናደርገዋለን? ድስት እናዘጋጃለን። ይህ ድስታችንን ካዘጋጀን በኋላ ሎሚ ሁለቱን ነው የተጠቀምኩት። ሁለቱን ሎሚ ውሃና ሱካር አንድ ላይ እንመታዋለን ማለት ነው። አንድ ላይ በደንብ በእሳት ከመጣዛችን በፊት በደንብ እናማስለዋለን። በደንብ እንደዚህ አማስሉትና በደንብ ስኳሩ ስኳሩ ማነስ የለበትም ። ስኳሩና ውሃው ተመጣጣኝ ቢሆን አሪፍ ነው። በደንብ እንዲሰራለን ስኳሩና ሎሚውን እናመጣጥነው ማለት እና ውሃውን። ከዛ ውጤቱን አብረን እናያለን። እንደዚህ እሳት ላይ ከጣጥነው በኋላ ስኳራችንን ይበቃንን። የሚበቀልን ያህል እንጨምራለን ማለት ነው። ሶስት ማንኪያ ተጠቀምኩኝ። ሎሚ ደግሞ አንድ ሲኒ። ከዛ አማስለዋለሁ እንደዚህ በደንብ በደንብ ዝም አማሳል አለባቸው። ይሄ ውዶች እንደዚህ ሆነዋል፣ ግን አሁንም አልበቃውም። ትንሽ ይቀረዋል። ትንሽ እንጠብቀዋለን። ይሄ ውዶች አሁን እንደዚህ ሲያደርግ አረፋውን አረፋ ማውጣት ሲጀምር መጨረሻው አካባቢ ነው። ዋና እንደዚህ ነው።

ይሄ ውዶቼ ደርሷል። እንደዚህ እንደዚህ በአማረ ሁኔታ ደርሶልናል ማለት ነው። አለዋችን እንደዚህ እስከሚሆን አታንሱት። ከዛ እቃችን ውስጥ እንገለብጠዋለን። ትኩስ ስለሆነ ፕላስቲክ ነገር ከሆነ ትንሽ እስከሚቀዘቅዝ አስቀምጡት፣ ያቀልጠዋል ው እንደዚህ ሲቀዘቅዝ በጣም ነው የሚወፍረው። ብትጠቀሙ ስትፈልጉ ፀሐይ ላይ ወይም ደግሞ ከስር ድስት ላይ ውሃ እርጋችሁ ብጥዱት አሪፍ ይሆናል ማለት ነው። ከዛ ስትጠቀሙ ምን አይነት ጠጉሩ ላይ ይህን ከቀባችሁ በኋላ ጸጉር ያለበት ቦታ ላይ ይህን ከቀባችሁ በኋላ እንደዚህ አይነት ጨርቅ እንደዚች አይነት ጨርቅ ሶፍት፣ ከሶፍት ይልቅ ይሄኛው ጨርቅ ቆንጆ ነው። ይህን ጨርቅ ከላይ ላይ ለጥፉበት እና አሪፍ ውጤት ታገኛላችሁ ውዶችዬ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሰላም ከእናንተ ጋር ይሁን።